የጉበት ቅባት እንዴት በቀላሉ መቀነስ እንደምትችሉና የጉበት ቅባት መቀነስ ምን ያክል የደም ስኳር መጠን እንዲሁም ክብደት ለመቀነስ እንደሚያግዛችሁ በዛሬ ቪዲዮ እናያለን። የቅድመ ስኳር ወይንም የስኳር በሽታ፣ የደም ግፍት አልቀንስ ያለ፣ ከፍተኛ የሆነ የሰውነት ውፍረት፣ ቦርጭም ሊሆን ይችላል፣ የደም ቅባት መጠን መዛባት፣ የደም ስኳር መጠን መዋዠት ካስቸገራችሁ ጉበት ቅባት የሚያዝ እድል እጅግ በጣም ከፍተኛ ቅባት በመጠኑ በሁሉም ሰውነታችን ክፍሎች ውስጥ የሚገኝ ቢሆንም በሴሎች ውስጥ መገኘት ካለበት መጠን በላይ ከፍ ብሎ በሚኖርበት ጊዜ ያ ሰውነት ክፍል ቅባት ይዟል እንላለን። ይህ ሁኔታ በአብዛኛው ጊዜ በጉበት ላይ የሚታይ ቢሆንም ጡንቻ፣ ቆሽት፣ መቅኔ፣ ደም ስር እንዲሁም ልብ አካባቢ ቅባት ሊከማች ይችላል። ጉበት ቅባት የሚይዝበት ሁለት ዋና ዋና መንገዶች አሉ። አንደኛው አልኮልን መሰረት አድርጎ የሚመጣ ይሄ አልኮሊክ ሊቨር ዲዚዝ በመባል ይታወቃል። የዚህም ችግሩ ግልጽ ነው፣ በአልኮል ነው የሚመጣው። መፍትሄውም ግልጽ ነው። አንድ ሰው መጠጣት ካቆመ ጉበት ውስጥ ያለው ቅባት ሊጠራ ይችላል። ሁለተኛው ያለ አልኮል የሚከሰት የጉበት ችግር ማለት ይሄ ነን አልኮሊክ ፋቲ ሊቨር ዲዚዝ ምንለው። ምክንያቶቹ ብዙ ቢሆንም በዋናነት ግን ያመጋገብና ያኗኗር ዘይቤ ለውጥ ችግርን መሰረት አድርጎ ይከሰታል። ይህም እንግዲህ ኃይል ሰጪ ምግቦችን ወይም ጣፋጭ የሆኑ ምግቦችን ማብዛት፣ ጤናማ ያልሆኑ ቅባቶችን ማብዛት ጉበት ቅባት እንዲይዝ ምክንያት ሊሆን ይችላል። አይነት ሁለት ሱካር በሽታ ካሉት አስር ሰዎች ስምንት እስከ ዘጠኝ የሚሆኑ ሰዎች ጉበታቸው ውስጥ ከመጠን በላይ የሆነ ቅባት አላቸው። በጤናማ ማህበረሰብ በየሀገር ቢለያየ ከአራት ሰዎች ውስጥ አንዱ ጉበቱ ቅባት ይዟል። ጉበት ቅባት መያዝ ለምንድን ነው አሳሳቢ የሆነው? ችግሩስ ምንድን ነው? ጉበት የደም ስኳር መጠን ከመቆጣጠር በተጨማሪ በርካታ የሆኑ አገልግሎቶችን ሰውነት ውስጥ ይሰጣል። ከአምስት መቶ በላይ ይሆን። የጉበት ሴሎች በቅባት በሚሞሉበት ወቅት ጉበት ከቆሽት ለሚመጣ ወይም ለሚመረተው ኢንሱሊን መታዘዝን ይቀንሳል። ይህ ኢንሱሊን እንቀባ ወይም ኢንሱሊን ሬዚስታንስ የምንለው በተለይ ለውፍረት፣ ለአይነት ሁለት ስኳር በሽታ፣ ለቅድመ ስኳር በሽታዎች ከፍተኛ የሆነ አስተዋጽኦ ያለ ጉዳይ ነው። በተጨማሪም ለደም ግፍት ለደም ቅባት መጠን መዛ ዋና ምክንያት ሰውነታችን በተለይ ጉበት ለኢንሱሊን መታዘዝ በሚቀንስበት ወቅት ቆሽት እቀባውን ለማሸነፍ ከዚህ በፊት ከሚያመርተው ኢንሱሊን በላይ ማምረት ይጀምራል። ይህ ደግሞ ሁለት አደገኛ ሁኔታዎችን ያስከትላል። አንደኛ እቀባውን ለማሸነፍ ከመጠን በላይ የሚሰራው ቆሽት በጊዜ ሂደት እየደከመ እየደከመ እና ኢንሱሊን ማምረት እየቀነሰ ይሄዳል። በዚህም ወቅት ስኳር በሽታ ካለባችሁ የደም ስኳር መጠን መቆጣጠር እጅግ በጣም አስቸጋሪ ይሆንባችኋል። ስኳር ከሌለባችሁ ደግሞ የሰውነት ውፍረት፣ የቅድመ ስኳር ሁኔታና ስኳር በሽታ እንዲከሰት ዋና ምክንያት ይሆናል ማለት። ሁለተኛ የኢንሱሊን መጠን ከፍ ብሎ በሚቆይበት ወቅት ሰውነት ቅባት ማቃጠል ሳይሆን ቅባት የማከማቸት ሂደት ውስጥ ይገባል። ስለዚህ ጉበትን ጨምሮ ቆሽትም፣ ጡንቻም፣ ሌሎች ሰውነት ክፍሎች ከመጠን በላይ ቅባት መያዝ ሲጀምሩ የኢንሱሊን ኢቀባው መጠኑ እየጨመረ ይሄዳል። ያ ደግሞ መልሶ ቆሽትና ጉበትን የመጉዳት ሂደታል። ያ ማለት አዙሪት ውስጥ አንድ ሰው ገባ ማለት ነው። የጉበት ቅባት ማስወገድ ጥቅሙ ምንድን ነው? ኢንሱሊን በትክክል እንዲሰራ በማድረግ ሰውነት በአነስተኛ ኢንሱሊን መጠን የተሻለ አገልግሎት እንዲሰጥ ያደርጋል። ቆሽት አገልግሎትን በትክክል እንዲሰጥና በቂ ኢንሱሊን እንዲያመርትም ይረዳል። ስለዚህ የጉበት ቅባት መጠን እየቀነሳችሁ በምትሄዱበት ጊዜ ሰውነት በመጠነኛ ኢንሱሊን ከፍ ያለ አገልግሎት ወይም በቂ የሆነ አገልግሎት ይሰጣል፣ እንዲሁም ቆሽትም ኢንሱሊን የማምረት አቅሙ እጅግ በጣም እየጨመረ ይሄዳል ማለት ነው። ሌላው የሰውነት ኢንሱሊን ፍላጎት መቀነስ። ቅድም እንዳየነው የኢንሱሊን መጠን ከፍ ብሎ በሚቆይበት ጊዜ ሰውነታችን ቅባት የማጠራቀም ሂደት ውስጥ ይቆያል። ያንን ለማጥፋት የሰውነት ኢንሱሊን ፍላጎት ወይም የሰውነት ኢንሱሊን መጠን በምትቀንሱበት ጊዜ ቅባት የማምረት ሁኔታችሁ ስለሚቀንስ ክብደት የመቀነስ ወይም ክብደት እንዳይመጣ የማድረግ እድላችሁ ከፍተኛ ነው ማለት ነው። እንዲሁም የደም ቅባትና የደም ስኳር መጠን የተረጋጋና የተስተካከለ እንዲሆን ከፍተኛ አስተዋጽኦ ያደርጋል ማለት ነው። የጉበት ቅባት ለመቀነስ ዛሬ መጀመር የምትችሏቸውን አምስት መንገዶችን ከዚህ ጋር እያያይዤ እነግራችኋለሁ። አንደኛው ስኳርና ሌሎች ጣፋጭ ነገሮችን ሙሉ በሙሉ መተው። በተለይ በስኳር አይነት ከሆኑት ውስጥ ፍሩክቶስ የሚባል ምግብ ማጣፈጫ ወይም በተፈጥሮ በተለያዩ ምግቦች ውስጥ የሚገኝ የፍሩክቶስ መጠን ለመቀነስ መጣ። ፍሩክቶስ በዋናነት በብዛት የሚገኘው ምን ውስጥ ነው? ለስላሳ መጠጦች፣ ፕሮሴስድ የሆኑ አደስ ሹገር ባለበት አካባቢ በጣም ቀላል የሆኑ ሀይል ሰጪ ምግቦች፣ ሲምፕል ካርቦሃይድሬት የሚባለው ምግቦች ውስጥ ፍሩክቶስ በብዛት ሊገኝ ይችላል። ክብደት ለመቀነስ የምትሞክሩ ከሆነ የጉበት ቅባት መጠን በቀላሉ ልትቀንሱ ትችላለ ሁለተኛ፣ ጤናማ ቅባትና ፕሮቲን መጠን መጨመር። እነዚህ እንግዲህ በተደጋጋሚ እንዳየነው ኦሊቭ ኦይል ወይም ዌራ ዘይት፣ አቮካዶ፣ ነት ፋት፣ ቅባታማ አሳ መሳሰሉት፣ ቀይ ስጋ፣ ቅቤ ሳይበዛ እነዚህ ምግቦችን ስትጠቀሙ ምንድን ነው የምታደርጉት? ሌሎች ምግቦችን በመቀነስ በቀን የምትበሉትን የምግብ መጠናችሁን እንድትቀንሱ ይረዳቸዋል። አፕታይታችሁን ሲቀንስ ምግብ የመውሰድ ፍጥነታችሁ ይቀንሳል። ስለዚህ በቀን ውስጥ የምትበሉትን የምግብ መጠን በምትቀንሱበት ጊዜ ሰውነት ከውስጥ ኃይልን መጠቀም በሱካር ላይ ጥገኛ ሳይሆን ቅባት ነገሮችን መጠቀም ይጀምራል ማለት ነው። በሶስተኛ ደረጃ ለጉበት ምግብ ሳይሆን እረፍት ስጡት። ምን ማለት ነው? ኢንተርሚተንት ፋስቲንግ መጾም መጾም ማለት በትንሹ ከ12 እስከ 16 ሰዓት በምግባችሁ መካከል ጋብ መኖር አለበት። ይህንን ደግሞ መስጠት የምትችሉት በተለይ ሆድ የሚዝ የማያስርፍ ምግብ ካልበላችሁ በስተቀር መጾም አስቸጋሪ ሊሆንባችሁ ይችላል። ስለዚህ ጥሩ ረሃብን የሚያስታክስ ምግብ ከወሰዳችሁ በኋላ ለተወሰነ 12 እስከ 16 ሰዓት በጣም ከበረታችሁ ደግሞ በቀን አንድ ጊዜ በሳምንቱ ለሶስት ጊዜ አድርጋችሁ መጾም የምትችሉ ከሆነ የጉበት ቅባታችሁ በቀላሉ ሊጠፋ ይችላል። በአራተኛ ደረጃ ብዙ መንቀሳቀስ እንቅስቃሴ። ክብደት ከመቀነሱ በፊት የሚያሳየው ለውጥ ጉበት ውስጥ ያለውን ቅባት ማጽዳት። ስለዚህ እንቅስቃሴ በምትሰሩበት ጊዜ አሮቢክ ኤክሰርሳይዝ ምንላቸው ሩጫ ሊሆን ይችላል፣ ፈጠን ያለ የእግር ጉዞ ሊሆን ይችላል። እነዚህን ከሬዚስተንስ ኤክሰርሳይሶች ጋር የተወሰነ ክብደት ያለውን ነገር፣ ክብደት ማንሳት ሊሆን ይችላል፣ ፑሻፕ ሲታፕም ሊሆን ይችላል። እነዚህ ነገሮችን መስራት እና አብሮ ቀላቅሎ ማድረግ ይፈልጋል። በአምስተኛ ደረጃ በቂ እንቅልፍ መተኛትና ጭንቀት ውጥረት ማስወገዳችሁን እርግጠኛ መሆን አለበት። ምክንያቱም እንቅልፍ ሳተኙ ስትቆዩና ውጥረት ወይም ጭንቀት በሚኖርበት ጊዜ የሰውነታችሁ የኮርቲሶል መጠን ከፍ ይላል። በዚህን ጊዜ ኮርቲሶል ቅባት ጉበት ጋ እንዲሄድና ወይም በሰውነት ውስጥ ቅባት የመከማቸት እድልን ስለሚያሰፋ የጉበት ቅባት ሊባባስና ውፍረትም ሊያስከትል ይችላል። በተለይ አንዳንድ ሰዎች ደግሞ የምግብ አወሳሰድ የምግብ ምርጫቸውንም አፌክት ያደርጋል። ጣፋጭ ነገሮችን ቶሎ ቶሎ እንዲወስዱ እነዚህ አጽናኝ የሆኑ ምግቦች የሚባሏል ስትሬስ ውስጥ አንድ ሰው በሚሆንበት ጊዜ ብዙ ጊዜ የሚወስዷቸው ጣፋጭ ምግቦች ናቸው የሚሆኑት፣ እና እነዛን እንዲበላ ሊያደርግ ስለሚችል እነዚህ ነገሮችን መጠንቀቅ ይኖርባቸዋል። ሌላው እንግዲህ አልኮል አለመውሰድ ነው። ይህ ግልጽ ነው። እነዚህ ነገሮችን ተጠንቀቃቸው የምታደርጉ ከሆነ በቀላሉ ጉበት ውስጥ ያለውን ቅባት ማጽዳት ትችላላችሁ ማለት ነው። ከጉበት ጋር ተያይዞ ከዚህ በፊት የለቀኩት ቪዲዮ አለ። እሱንም ሄዳችሁ ማየት መከታተል ትችላላችሁ። የዛሬ ቪዲዮ ይሄንን ይመስላል። እስካሁን አብራችሁን ስለቆያችሁ እጅግ በጣም አድርጌ አመሰግናለሁ። ሰብስክራይብ ካላደረጋችሁ ቻናሌን ሰብስክራይብ ማድረጋችሁን እንዳትረሱ። ሌላ ጊዜ በሌላ ቪዲዮ እንገናኝ። እስከዛው ድረስ መልካም ቆይታ